በኩል ደስ ብሎኛል ሰላም ስለወረደ ከዚህ በኋላ ጭቅጭቅ ስለሌለ፣ በአንድ በኩል ደግሞ አዝኛለሁ። ለመጨረሻ ጊዜ ሀይሚና ብሩኬ ተለያይተዋል ማለት ነው። በሰላም ነው የተለያዩት። ግን እውነት ለመናገር ማላችሁ ፍቅር አለ ማላችሁ መከባበር አለ። በእርግጥ ተናናቃችሁ። በዚህ ፕራንክ የመጣ ዙራ ነው። ተናናቃችሁ፣ ተነጋገራችሁ። በጣም እውነት ለመናገር ሁለታችሁ ትከባበሩ ነበር። አሁን ነው ተናናቃችሁ፣ እና ብትታረቁ ደስ ይለናል። እውነት ለመናገር አብራችሁ ቢሰሩ ማላችሁ ክፍተት ባትፈጥሩ። በነገራችን ላይ ኦዴንስም የተቀይማለች ሀይሚ ማለት ነው። በእርግጥ ያው ቲክቶክ ላይ ያሉ በጣም የእውነት ብልግና ነው። እውነት ለመናገር በጣም የሚያስጠላ ሁኔታ ነው። በተለይ ቲክቶክ ላይ ያላችሁ ሴቶች በስላሴ ስም እግዚአብሔር ይቅር ይበላችሁ፣ የእውነት ይቅር ይበላችሁ። እኔ አላቅም በእርግጥ የአባባሳችሁ እናንተ ነው። እኔ ራሴ ሰርቻለሁ። በነገራችን ለ ለበዚህ በዚህ ዙር ና የአባባሳችሁ እናንተ ናችሁ። አይሚ ጀግና፣ አይሚ ጀግና ስትሉ፣ ብሩኬ ጀግና ጀግና ስትሉ ሁለቱም ብትቆጡ ኖሮ እዚህ ላይ አልደርሱም። አያችሁ እኔ ተናገርኩት፣ ጠበላለም አይሚም ተናግራለች በገዛ እጇ እና በገዛ አፋ ጋይስ። እና በአንድ በኩል ደስ ብሎኛል፣ ግን በዚህ ሁኔታ ማለት እኔ በጀመራማ ታምብሌቱ ሳይ እግዚአብሔር የታረቁ ማለት በእርግጥ ሰላም ወርዷል፣ ግን አብሮ አይሰሩም ተለያይቷል ማለት ነው። እና እኔ እንጂ አላውቅም፣ መጨረሻ ያምራል ብዬ አስባለሁ። ነገ እንጠብቃለን፣ አዲስ ነገር ሊኖር ይችላል። ጋይስ ለምን የሚታረቁ ይመስለኛል ወደ መስመር ተመለሱ ማለት አንድ ላለመሆን ደግሞ የሚከብድ አይመስለኝም። ይታረቃሉ ብዬ አስባለሁኝ። ነገሮቹን እኔ እንጂ አላውቅም፣ ወዴት ወዴት እንደሚሄድ አላውቅም። በነገራችን ላይ ና ሀይሚ እንግዲህ ብዙ ነገር ለማስተላለፍ ሞክራለች። ኦዴንስም የተቀየመች ኦዴንስም አለ። በእርግጥ በጣም ባለጌ ባለጌ ሆኑ አሉ ቲክቶክ ላይ የቤተሰብ ትርጉም ያላወቁ፣ የእናት ትርጉም ያላወቁ፣ የወንድም መሄት ትርጉም ያላወቁ እና የአይም ቤተሰብ ሲሰደም ነበረ እንደዛ የብሩኬም ቤተሰብ ሲሰደም ነበረ። በተለይ ሴት ሆናችሁ አቤት አቤት አቤት ሴት ሆናችሁ እኔ እንጃ አላቅም ሀይሚን ስትሰዱባት ነበረ። ብሩኬም እንደዛም ስትሰደም ነበር እና፣ አያችሁ? እኔ ብያችሁ ነበር እኮ ጋይስ፣ ብያችሁ ነበር ያንዳንዱ ጠባይሊም፣ ጋይስ እኔ ለመሰላችሁ አስተዋይ ሰው ከሆናችሁ አሪቃችሁ ታስባላችሁ። ና ምልላችሁ ፈልጌ መሰላችሁ ከዚህ በፊት እነሱ ዞሮ ይገናኛሉ፣ ዞሮ ይታረቃሉ። እናንተ ናችሁ ሜዳ ላይ የምትቀሩ ዛሬም ቀራችሁ ይኸው። ሰላም ወርዶር። በእርግጥ አብሮባ አይሰሩም አይገናኙ ማለት አይደለም። አብሮ አልሰሩም አብሮ አልቀጠሉም፣ ወይም ደግሞ ፍቅረኛ ማቾች አሉኑ ማለት ነገ አይገናኙ ማለት አይደለም። እን እኔ እንጃላቅም ለዛ ነው ሁሌ ተው አትሳደቡ፣ ተው አትከፋፈሉ። እናንተ ለስራ ነው ወጣችሁ፣ ዶቼ ውደዱ፣ አክብሩ፣ ደግፉ፣ ላይክ ሰብስክራይብ አርጉ ምላችሁ። አለም ክንያት አይደለም ይሄ ምረዳ። ሰው ግን አስተዋይ ሴት የሆነች ናት እና የእውነቴን ነው ምላችሁ። ሰላም ስለወረደ በጣም ነው ደስ አለኝ። ከዚህ በኋላ ጭቅጭቅ አይኖሩም በብሩኬና በሀይሚ ግን መለያታቸው፣ በዚህ ደግሞ ተቃቅፎ ተለቃቅሶ መለያት ይከብዳል ማለት የምትወዱ ሰው እንጃላቅን። በዚህ መለያት ማለት ቀላል አይደለም። እውነት ለመናገር የምትወዱ ሰው ትልቅ ቦታ ያላችሁ ሰው ማለት ሳትፈልጉ። ነገሮቹ የሚያስገድዱ ከሆነ በጣም ይከብዳል ብዬ አስባለሁኝና ለማንኛውም እንግዲህ ምን ተሰማችሁ ጋይዝ? እኔ በአንድ በኩል ደስ ብሎኛል ሰላም ስለወረደ ከዚህ በኋላ ብሽሽቅ እንደሌለ ስለአሰብኩ ከዚህ በኋላ ይመስለኛል። ሀይሚ ግን ለምን ስልክ እንደምዘጋ አላቅም። እንግዲህ አላቅም ስልክ እዘጋለሁ ከዚህ በኋላ ያለች ነው። በዛ በኩል ደግሞ ከቅዱሴ ጋር ከመጣው እንዳይደብራችሁ። ብሩኬም እንደዛ እንደዛ ብሩኬም ለቀልድ ነው አመጣት። ለብሽሽቅ ነው እሷም ለብሽሽቅ ነው አመጣች እንጂ እውነት አዲስ ህይወት ጀምር አይደለም ብዬ ነው ማስቡ አይሚ ማለት ነው። እና ውዶቼ እንግዲህ አላቅ እስቲ ደስላላችሁ በአጭሩ ያው ጭቅጭቁ ስለቀረ ማለት ነው። ለምን ወዴስ ይሰለቻል። በነገራችን ላይ ገባችሁ አይደለ እና እኔ በበኩሌ በጣም ነው ይሰለቸኝ የነሱን ጭቅጭቅ እና